ሰላም ባለመሆኑ ያው ስራ መስራት አልቻልንም፣ እንደፈለገ መንቀሳቀስ አልቻልንም። ይህንን አይተን የወጣ ነው። ሰላም ከሆነልን ደግሞ ስራ መስራት እንደምንችል ዋናው ነገራችን፣ ስራም ከሌለ ብዙ ነገር ስለሌለ ዋናው ወደ ስራ እንድንገባ፣ ምንም እንሆን ሰላም መኖር አለበት። ሰላም እንዲሆን እንፈልጋለን። እኛ ደግሞ ወጣቶች ነን፣ ሰላምን እናግዛለን። እኛ ምንድነው አሁን የምንፈልገው ጫካም ያሉት በሌላም ቦታ ያሉት ሰላም ሆኖ ከኛ ጋር አንድ ሆነን ተደምረን ሰላም እንዲሆን አገራችን ሰላም እንዲሆን ጦርነት ለምንም መፍትሄ ስላልሆነ በሰላም አድርገን ሁሉን ነገር ከወንድሞቻችን ጋር ተነጋግረን ሰላሙን አድርገን ለሰሜን ሸዋ ወይም ደግሞ ለአማራ ክልል ሰላም እንዲመጣልን እንፈልጋለን። ሰላሙ እየተመለሰ ነው። ሰላም የሁሉም ነገር አስፈላጊና ለሁሉም ነገር ወሳኝ ነው። ስለዚህ ማንኛውም ሰው ሰላሙን ይጠብቅ ይገባል። ይሄ የፖለቲካም ጉዳይ አይደለም። እንደ እንደ ህዝብ ሰላማችንን መጠበቅ አለብን የሚል መልእክት አለኝ። አመሰግናለሁ። ኑሯችን ቢያንስ የተሻለ የሚሆነው ደግሞ ሰላም ሲኖር ነው። ሰላም ከሌለ ኑሯችንም በዚሁ እየቆረቆዝ እንሄዳለን። እ የተሻለ ነገር አናይም። ስለዚህ እኛ ምንድን ነው ዛሬ የወጣንበት አንደኛው ነገር ሀገራችን ሰላም ይሁን ነው። ባለው አካባቢያችንን በመጠበቅ ምን በማለት ነው ሰላም እንዲጸላል እንፈልገው ጫካም ያሉት ወንድሞቻችን ወደዚህ መጥተው በሰላም ካለው ነገር ጋር ተነጋግረው በሰላም አካባቢያችንን እንድንብነ ተሻለ የክልላችንን የከተማችንን ልማት ሰላም እናረጋግጣለን እናረጋግጣለን። በዚሁ በደብረ ብርሃን በተካሄደው ሰላማዊ ሰልፍ መንግስት ለሰላም በሩ ክፍት እንደሆነና አሁንም የጀመሪያውን የሰላም አማራጭ አጠናክሮ እንደሚቀጥል የደብረ ብርሃን ከተማ ተቀዳሚ ምክትል ከንቲባ በድሉ ብሸት ገልጸዋል። የትጥቅ ትግልን አማራጭ በማድረግ በጫካ የምትገኙ የታጠቃችሁ ኃይሎች መንግስት ለውይይትና ለድርድር ዛሬም እንደተለመደው ዝግጁ ስለሆነ ዛሬም ይህንን የሰላም ጥሪ የምናቀርብላችሁ በሀገራችን ዘላቂ ሰላምና ብልጽግና እንዲሰር ያለንን ጥልቅ ፍላጎት ለመግለጽ ነው። ለረጅም ጊዜ በግጭት ውስጥ በመቆየታችን በሀገራችን በተለይም በክልላችን ብዙ ዋጋ ተከፍሏል። በርካታ ዜጎች ህይወት ህይወታቸውን አጥተዋል። በክልላችን ልጅ ወይ ከትምህርት ገበታቸው ተስተጓጉለዋል። እናም ኢኮኖሚያችን ላይ አሉታዊ ተጽዕኖ እያሳደረ ይገኛል። ይህ ሁሉ ስቃይ ሊቆም ይገባል። ጦርነት ዘላቂ መፍትሄ አይደለም። ጦርነት ሌላ ጦርነትን ይወልዳል እንጂ ሰላምን አያመጣም።